ጤና ይስጥልን ክቡራን ዩቲ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለሁ፣ እስከ ፍፃሜው አብራችን ቆዩ። ከኢትዮጵያ ጋር ያለ ስምምነት የተለያዩት የአንድ ቢሊዮን ዶላር አበዳሪዎች ሕጋዊ አማራጭ ሊከተሉ እንደሚችሉ ተናገሩ። ኢትዮጵያ በጊዜው ያልከፈለችውን የአንድ ቢሊዮን ዶላር ዩሮ ቦንድ በተመለከተ በገንዘብ ሚኒስቴር እና በግል አበዳሪዎች ኮሚቴ መካከል ሲደረግ የነበረው ድርድር ያለ ስምምነት ተጠናቀቀ። ገንዘብ ሚኒስቴር ለቀናት በቆየው ንግግር ጉልህ መሻሻል መታየቱን ቢገልጽም የአበዳሪዎች ኮሚቴ ግን ድርድሩ ፍሬ አልባ ደረጃ ላይ በመድረሱ ሕጋዊ አማራጭ ሊከተል እንደሚችል አስታውቋል። ገንዘብ ሚኒስቴር፣ የብድሩን አከፋፈል ሁኔታ ለማስተካከል ሲካሄድ የቆየው ድርድር ያለ ስምምነት መጠናቀቁን ያስታወቀው ትናንትና ማክሰኞ ጥቅምት 4/2018 ዓ ም ባወጣው መግለጫ ነው። ከመስከረም 15 እስከ ሰኞ ጥቅምት 3 የተካሄደው ድርድር የጊዜ ገደብ ተቀምጦለት የተከናወነ ነው። ኢትዮጵያ 6.625 በመቶ ዓመታዊ ወለድ የሚከፈልበት እና በአስር ዓመት ውስጥ ሙሉ በሙሉ የሚመለስ የአንድ ቢሊዮን ብር ቦንድ ለሽያጭ ያቀረበችው በ2017 ዓ ም ነበረ መንግስት በአመት ሁለት ጊዜ በሐምሌና ታህሳስ ወራት እንዲከፍል የሚጠበቅበትን ወለድ እስከ 2015 ዓ ም ድረስ ሲፈጽም የቆየ ቢሆንም ከታህሳስ 2016 ዓ ም አንስቶ ይህንን ግዴታውን አልተወጣም። በተጨማሪም ቦንዱ በታህሳስ 2017 ዓ ም ሙሉ በሙሉ መመለስ የነበረበት ቢሆንም ይህም ሳይከናወን ቆይቷል። ኢትዮጵያ ቦንድ የሚመለስበት ሁኔታና ተያያዥ ጉዳዮች ላይ ማስተካከል ማስተካከያ ለማድረግ ከአበዳሪዎች ጋር ተደጋጋሚ ንግግሮችን አድርጋለች። በፈረንሳይ ፓሪስ ከተማ የተካሄደው የአሁኑ ድርድር ላይ የኢትዮጵያ ልዑክ ዋይት ኢንድ ኬዝ የተሰኘው የሕግ አማካሪ እና ላዛርድ የተባለው የፋይናንስ አማካሪ ይዞ ቀርቧል። የቦንድ ገዢዎች የወከለው የአበዳሪዎች ኮሚቴም በተመሳሳይ ድርድሩ ላይ የተገኘው ከሕግና የፋይናንስ አማካሪዎች ጋር ነው። በዚህ ድርድር የቦንድ አከፋፈል ሁኔታ በተመለከተ የመጀመሪያ እቅዷን ያቀረበችው ኢትዮጵያ ስትሆን የኮሚቴውም የራሱን እቅድ በማቅረብ ምላሽ ሰጥቷል። በመቀጠልም ኢትዮጵያ የመጨረሻ ያለችውን የብድር አከፋፈል ማስተካከል ስታቀርብ ኮሚቴው ተመሳሳይ አድርጓል። ኢትዮጵያ በድርድሩ ወቅት ሁሉንም አበዳሪዎች በእኩልነት ለማስተናገድ ባያዘችው መርሃ ጸንታ እንደቀጠለች በገንዘብ ሚኒስቴር መግለጫ ላይ ሰፍሯል። ገንዘብ ሚኒስቴር በታህሳስ 2016 ዓ.ም የሚጠበቅበትን ወለድ ሳይከፍል ቀነ ገደብ ባለፈው ወቅትም ይህንን መርሃ በምክንያት ጠቅሶ ነበረ። በቡድን ሀያ የጋራ ማዕቀፍ አማካኝነት እንደ ቻይና ካሉ አበዳሪ ሀገራት የዕዳ ሽግሽግ ለማግኘት ንግግር ላይ ያለው የኢትዮጵያ መንግስት ከሁሉም አበዳሪዎች ጋር በሚኖር ግንኙነት ላይ ወጥነትና እኩልነት ማረጋገጥ እንደሚፈልግም አስታውቋል። የኢትዮጵያ መንግስት ለቦንድ አበዳሪዎች መክፈል የነበረበትን ወለድ ለማዘግየት የወሰነው ይህንን ውል በመደበኛ አካሄድ ማስቀጠል ፎይታ እንዲሰጡ ከጠየቃቸው ሌሎች የውጭ አበዳሪዎች ጋር የሚደረገውን ውይይት አደጋ ላይ ይጥለዋል በሚል ነው። ሶስት ሳምንት ገደማ የቆየው ድርድር ሁለት አካላት ፍላጎታቸውን በተመለከተ የመጨረሻ ስምምነት ላይ ሳይደርሱ እንዲቋረጥ መወሰኑ የገንዘብ ሚኒስቴር በመግለጫው አስታውቋል። ገንዘብ ሚኒስቴር ምንም እንኳ በዚህ ጊዜ በጉዳዮች ላይ የመጨረሻ ስምምነት ላይ መድረስ ባይቻልም ኢትዮጵያ ጉልህ የሆነ መሻሻል መመዝገቡንም ታምናለች ብሏል። ተደራዳሪዎችና ና አማካሪዎቻቸው በድርድር ወቅት ለነበራቸው ተሳትፎ እንዲሁም ላሳዩት ገንቢ ባህሪና ግልጽነት አመስግኗል። ሚኒስቴር መስሪያ ቤቱ በሁሉም ወገኖች መካከል የቀረበውን ክፍተት ለማጥበብ በቅርብ ጊዜ ውስጥ ውይይቶች ይቀጥላሉ የሚል ተስፋ እንዳለውም ገልጿል። የአበዳሪዎች ኮሚቴ በበኩሉ ኢትዮጵያ ማሻሻያ የተደረገበት ሌላ እቅድ የምታቀርብ ከሆነ ለድርድሩ ክፍት እንደሆነ መግለጹን የዜና ወኪል ሮይተርስ ዘግቧል። ሁለቱ አካላት ስምምነት ላይ እንዳይደርሱ ካደረጉ ጉዳዮች አንዱ የግል አበዳሪዎች ከአበዳሪ ሀገራት ጋር በእኩል ዓይን መታየት አለባቸው የሚለው የኢትዮጵያ መንግስት አቋም ነው። ኮሚቴው በአሁኑ ሰዓት ድርድሩ ፍሬ አልባ ደረጃ ላይ ነው የሚል ድምዳሜ ላይ መድረሱንም ተናግሯል። የሕግ እርምጃ ጨምሮ ሁሉንም አማራጮች እያጤነ እያጤነ መሆኑንም እንዳስታወቀም ሮይተርስ ይዘግቧል። ኢትዮጵያ ያቀረበችው የማስተካከያ እቅድ ምን ነበር? ገንዘብ ሚኒስቴር የድርድሩን ያለ ስምምነት መጠናቀቅ አስመልክቶ ያወጣው ባለ 14 ገጽ መግለጫ የኢትዮጵያ ልኡክና የአበዳሪዎች ኮሚቴ ያቀረባቸው የብድር ማስተካከያ እቅዶች ይዟል። የገንዘብ ሚኒስቴር መረጃ እንደሚያመለክትም አበዳሪዎች ኢትዮጵያ ያቀረበችውን የማስተካከያ ሁኔታ በብዛት የተቀበለ ሲሆን በወሰኑት ላይ ደግሞ ወሳኝ ማስተካከያ እንዲደረግ ፍላጎት አላቸው። ገንዘብ ሚኒስትር ካቀረባቸው ነጥቦች አንዱ የአንድ ቢሊዮን ዶላር የቦንድ ዋጋ እንዲቀንስ የሚጠይቅ ነው። የሚታወቅ ይህ ቅናሽ ሃገራት ያቀረቡት ቦንድ ገበያው ላይ ያለው ዋጋ ቢቀንስበትም ወቅት ተግባራዊ የሚደረግ ነው። ኢትዮጵያ የአንድ ቢሊዮን ዶላር ቦንድ ዋጋ ላይ የ15 በመቶ ቅናሽ ተደርጎ ለአበዳሪዎች የሚመልሰው አጠቃላይ ገንዘብ 850 ሚሊዮን ዶላር እንደሆነ ጠይቃለች። ለአበዳሪዎች የቀረበው እቅድ እንደሚያስረዳው መንግስት በታህሳስ 2016 ዓ.ም ጊዜ ባልከፈለው የተጠራቀመው በድምሩ 99.3 ሚሊዮን የሆነ ወለድ ከመከፈሉ በፊት አዲስ የቦንድ ስምምነት ላይ እንዲደረስ ይፈልጋል። የኢትዮጵያ መንግስት አዲስ ውል እንዲታሰር ጥያቄ ያቀረበው ታህሳስ 2017 ዓ.ም ላይ ሙሉ በሙሉ መመለስ የነበረበት ቦንድ የመክፈያ ጊዜ እንዲራዘም ለማድረግ ነው። የገንዘብ ሚኒስቴር አዲሱ የቦንድ ውል ስምምነት ቀጥር 2018 ዓ.ም ጀምሮ ተግባራዊ መሆን እንዲጀምርና ከ3 ዓመት በኋላ በ2021 ዓ.ም እንዲጠናቀቅ ፍላጎት አለው። በእነዚህም ዓመታት ውስጥም በሶስት ጊዜ ክፍያ 850 ሚሊዮን ዶላሩን ከፍሎ ለመጨረስ አስቧል። በዚህም ዓመት ሐምሌ ወር ላይ የመጀመሪያ 350 ሚሊዮን ዶላር የሚከፍል ሲሆን በ2020 ዓም ሐምሌ ወር ተመሳሳይ መጠን ያለው ሁለተኛ ክፍያ ይፈጽማል። ቀሪው 150 ሚሊዮን ብር የሚከፈለው በሐምሌ 2021 ዓም እንዲሆን ጠይቋል። አዲስ የቦንድ ስምምነት ተግባራዊ በሚሆንባቸው አመታት አበዳሪዎቹ ወለድ የሚያገኙ ይሆናል። ይሁን እንጂ መንግስት እስካሁን ተግባራዊ ዜን የነበረው የ6.625 በመቶ ዓመታዊ ወለድ ምጣኔ እንዲቀንስ ይፈልጋል። የገንዘብ ሚኒስቴር ያቀረበው አዲስ የወለድ ምጣኔ 6.125 በመቶ ነው። በተጨማሪም ኢትዮጵያ ከውጭ ንግድ አፈጻጽም ጋር የተያያዙ ሁለት የክፍያ ሂደቶችን በቅዷ ውስጥ አካታለች። ከእነዚህም ሂደቶች አንዱ ይህ የአሰራር የቦንድ ዋጋ እና የወለድ ምጣኔ የተቀነሰባቸውን እንደ የክፍያ ጊዜ የተራዘመበት አበዳሪው ተጨማሪ ጥቅም እንዲያገኙ የሚያስችል ነው። ይህ አሰራር የቀረበው የአበዳሪዎች የኮሚቴ የኢትዮጵያ ለመጀመሪያ እቅድ በሰጠው ምላሽ ነበር። ገንዘብ ሚኒስቴርም የመጨረሻ እቅዱን ሲያቀርብ ይህንን አሰራር አካቶታል። በገንዘብ ሚኒስቴር እቅድ መሰረት ኢትዮጵያ ከ2019 እስከ 2028 ዓ ም ባሉት ዘጠኝ ዓመታት ውስጥ የሚኖራት አመታዊ ኤክስፖርት አፈጻጽም ከአለም አቀፍ የገንዘብ ድርጅት አይኤምኤፍ ግምት ክፍ ከፍ ያለ ከሆነ አበዳሪዎቹ ተጨማሪ ገንዘብ ይከፍላቸዋል። እነዚህ አመታት ለአበዳሪዎች የሚከፈለው ገንዘብ በተጨማሪነት ከተገኘ የሄክፖርት ገቢ 1.5 በመቶ ያህሉ ነው። ይሁን እንጂ በአንድ በጀት አመት ውስጥ የሚከፈለው ገንዘብ 30 ሚሊዮን ዶላር እንደማይበልጥም የገንዘብ ሚኒስቴር እቅድ ያሳያል። በጠቅላላው ዘጠኝ ዓመታት ውስጥ የሚከፈለው ገንዘብ ከ180 ሚሊዮን ዶላር እንደማይበልጥ ሌላ ገደብ ተቀምጦበታል። ኢትዮጵያ መንግስት ከዚህ ጋር አያይዞ ያቀረበው ሁለተኛው አሰራር የሀገሪቱ ውጭ ንግድ አፈጻጸም በ2020 በጀት ዓመት ከተጠበቀው በታች ከሆነ ኢትዮጵያ በሶስተኛ ዙር የምትከፍለው 150 ሚሊዮን ዶላር ክፍያ እንዲቀንስ የሚጠይቅ ነው። የአገሪቱ የውጭ ንግድ አፈጻጽም ከእቅዱ 95 በመቶ በታች ከሆነ መንግስት መፈጸም ያለበትን የመጨረሻ ዙር ክፍያ ወደ 100 ሚሊዮን ዶላር ዝቅ ያደርገዋል። አፈጻጽሙም ከ85 በመቶ በታች ከሆነ ደግሞ የሚከፈለው 50 ሚሊዮን ዶላር ብቻ ይሆናል። የአበዳሪዎች ኮሚቴ ምን ምላሽ ምን ይመስላል? አበዳሪዎች የወከለው ኮሚቴ ኢትዮጵያ ያቀረበችውን አዲስ የቦንድ ስምምነት ተቀብሎታል። የቦንዱ የቆይታ ጊዜ እስከ 2021 ዓ.ም ድረስ ማራዘም፣ በሶስት ዝብር የብድር ምላሽ ክፍያ መፈጸም እንዲሁም የወለድ መጠኑን ወደ 6.125 በመቶ መቀነስ የሚሉት ኮሚቴው የተቀበላቸው ነጥቦች ናቸው። የቦንድ ዋጋ በ15 በመቶ እንዲቀንስ የቀረበው እቅድ መጀመሪያ ላይ ተቃውሞ የነበረ ቢሆንም ተቀብሎታል። ኮሚቴው ኢትዮጵያ እቅድ ላይ የተካተቱትን ከውጭ ንግድ አፈጻጸም ጋር ተያይዞ የክፍያ ሁኔታዎች ደግሞ በሀሳብ ደረጃ ቢቀበላቸው አሰራራቸው ላይ የራሱን ማስተካከያ አስቀምጧል። ኮሚቴው ከእቅድ በላይ የሆነ የውጭ ንግድ አፈጻጸም በሚኖርበት ጊዜ ለአበዳሪዎች የሚከፍለው የገንዘብ መጠን የተጨማሪው ኤክስፖርት አራት ነጥብ ሰባ አምስት በመቶ እንዲሆን ጠይቋል። ይህም የኮሚቴው እቅድ ኢትዮጵያ ካቀረበችው በሁለት እጥፍ የሚበልጥ ነው። በተጨማሪም አበዳሪዎቹ ያሰራር ወደ ኋላ ተመልሶ ካለፈው የ2017 ዓመተ ምህረት በጀት አመት እንዲጀምርና እስከ 2028 ዓ.ም ድረስ ለ11 ዓመታት እንዲቆይ ጠይቀዋል። ኢትዮጵያ በ2017 ከኤክስፖርት ያገኘችው ገቢ 8.3 ቢሊዮን ዶላር ሲሆን ይህም ከመንግስት እቅድ በ82 በመቶ የጨመረ ነው። አበዳሪዎቹ በ2017 ዓመተ ምህረት ከተመዘገበው እቅድ በላይ የሆነ አፈጻጽም የሚከፈላቸው ተጨማሪ ገንዘብ ጣሪያ 65 ሚሊዮን ዶላር እንዲሆን ይፈልጋሉ። የገንዘብ ሚኒስቴር ካስቀመጠው የ30 ሚሊዮን ዶላር ዓመታዊ ጣሪያ በእጥፍ የሚበልጥ ነው። በተጨማሪ በ11 ዓመታት ውስጥ በዚህ አሰራር የሚገኝ ገንዘብ ላይ የተጣለው ገደብ ኢትዮጵያ ካቀረበችው 180 ሚሊዮን ዶላር ወደ 400 ሚሊዮን ዶላር ከፍ እንዲል ጠይቀዋል። የአበዳሪዎቹ ኮሚቴ የኢትዮጵያ የውጭ ንግድ አፈጻጸም በ2020 በጀት አመት ዝቅተኛ የሚሆን ቆና ተግባራዊ የሚሆነው አሰራር ላይ የራሱ ማስተካከል አድርጓል። የመጨረሻው ዙር ክፍያ ወደ 100 ሚሊዮን ዶላር እና 50 ሚሊዮን ዶላር ዝቅ የሚያደርግባቸው ሁኔታዎች የተቀበለው ኮሚቴው የአሰራር ግን በአንድ ዓመት ኤክስፖርት አፈጻጽም ላይ ብቻ የተመሰረተ እንዳይሆን ጠይቀዋል። ይልቁንም ካለፈው የ2017 እስከ 2022 ዓም ባሉት ዓመታት ውስጥ የሚመዘገበው የአራት ዓመታት አፈጻጸም ለስሌት እንዲቀርብ ያለውን ፍላጎትም